እመቤታችን እመብዙሃን ቅድስት ድንግል ንጽሕት የምትባለው እናታችን ቤዛዊት ቤዛዊት ማርያም፣ ዛሬ ሰላም ጤና ይስጥልኝ። እንደምን አላችሁ? አሁን የምናቀርበው የቅድስት ድንግል ማርያም የኪዳነ ምህረት እልገቷን ነው። ዛሬ ኪዳነ ምህረት ማለት ምን ማለት እንደሆነና የኪዳነ ምህረት ቃሉና እናያለን። ኪዳነ ምህረት ኪዳን የሚለው ተካየደ ተዋዋለ ቃል ኪዳን ተጋባ ተማማለ ከሚለው የግእዝ ግስ የተገኘ ሲሆን ትርጉሙም ኪዳን ውል፣ ማዓላ ቃል ኪዳን የውል ቃል እንደማለት ነው። ይህ ዘጸአት 29፥1 ኤርምያስ 31 ና 31 እስከ 33 መዝሙር 78 ላይ በሌላ በኩል ኪዳን የጸሎትን ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እንግዲህ ኪዳን ቃል ኪዳን ከሚለው ጋር የሚል ሲሆን ዛሬ እመቤታችን የቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምህረት ቃል ኪዳን ወይም ውሉ የተቀበለችበት ዕለት የክብረ በዓል ስሙ ደግሞ ኪዳነ ምህረት ይባላል። ይህ ኪዳነ ምህረት የሚባለው የምህረት ኪዳን ማለት ነው። ለእናታችን የተሰጣት የምህረት ኪዳንስ ምንድን ነው? በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ በመቃብር ላይ ሆና ሁሌ ተለቅሳለች፣ ሁሌ ትለምናለች፣ ሁሌ ትጸለያለች። በዚህም ውስጥ በአንደኛው ቀን በጎለጎታ ሁና በልጇ መቃብር ላይ ለፈጣሪዋ ለፈጣሪያችን ለአምላኳ ለአምላካችን ለልጇ ለጌታችን እንዲህ ያለች ጸሎታን ስታደርስ ፈጣሪም ልጇ እንዲህ ያናገራት እሷም ኦ ልዩ ፍቅሬ እስኣልከ በእንተ ዘተሰብአ እምድዩ በማጸኔ ዝፅሩርተካ ልጅ ወዳጅ ወይ ከሥጋ ሥጋ ከነፍስ ነፍስ ነስተህ ሰው ስለመሆንህ ዘጠኝ ወር ከአምስት ቀን ስለ ቻለችህ ማሰኔ ካንተ ጋር ከአገር ወደ አገር ስለመሰደዴ መጠተበ ልመናዬን ትሰማ ዘንድ ለምንሃለው፣ እያለች ስትጸልይ ልመናዋን ሰምቶ እልፍ አእላፋት መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኬ ማርያም እምዬ እናቴ ማርያም ሰላም ላንቺ ይሁን አላት። እንዳድርግልሽ የምትለምኒውስ ነገር ምንድን ነው አላት? እመቤታችንም በስሟ የማሰሙትና መታሰቢያዋን የሚያደርጉትን ለችግረኛ የሚራሩትን ቤተ ክርስቲያንን የሚያንጹትን ዕጣን ዘይትና መባእ ለቤተ ክርስቲያን የሚሰጡትን ለመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰይሙትን ሁሉ እንዲምርላትና ከሞት ነፍስ እንዲያድንላት ጠየቀችው። ጌታችንም ይህ ሁሉ እንዳደርግልሽ ማልኩልሽ፣ በራሴ በአባቴና በአባቴ እና በመንፈስ ቅዱስ ማል ኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ አርጓል። ለዚህም ነው ቅዱስ ያዕቆብ ዘሥሩግ በቅዳሴው ዳግመኛም በእናት በማርያም ደማጽነናል ይህችንም አንተን በመውለድ ምሜታችንና የባህሪያችን ምቻ እንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድኅነት ይድናል ብለሃታልና በማለት የሚማጽነው እንደ ተአምረ ማርያም መጽሐፍ እንደ ተመዘገበው በዚህ ዕለት የሚታሰብ ሁለት ተአምራት አሉ። ከእነዚህም አንደኛው እና በብዛት ሰው የሚያውቀው የሰምዖን ታሪክ ነው። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነው። ታዲያ ሰይጣን ለምቀኝነትና ለመጥፎ ነገር አያርፍምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለ። በዚህ ጊዜ ሰምዖን ሲያወጣና ሲያወርድ ቆየና አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለ በማለት የእግዚአብሔርን እንግዳ ላለማዘን ላለማሳዘን ሲል ልጁን አድርጎ አቀረበለት። እንግዳ መስሎ ሲጣንም ስጋውን ቅመስልኝ ብሎ ግድ አለው። ስምዖንም፣ ይህ ስምዖን የሚባለው በኋላ በላዔ ሰብእ ነው። የመጀመሪያው ስምዖን ይባል ነበር። ደግ ሰው ነበር ስምዖን። እና አርዶ ያዘጋጀውን የልጅን ስጋ በቀመሰ ጊዜ ሰይጣን ስላደረበት ወይም ስለተዋህደው ከዚያት ጊዜ ጀምሮ ቤተሰቦቹንም ጎረቤቶችንም መንገደኛውን ሁሉ ይበላ ጀመር። በአጠቃላይ ሰባ ሰባት ነፍሳትን በላ። በመጽሐፍ ደግሞ ሰባ ስምንት ሰዎችን በላ ይላል። አንድ ከዚህ በኋላ አንድ በቁስል የተመታ ሰው መንገድ ሲሄድ አገኝና ሊበላው ፈለገ። ታዲያ መንገደኛው ውሃ ጠጣኝ ብሎ በሥላሴ፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስለመኑ እርሱም ዝም አለውና አልፎ ሄደ። በመጨረሻም በድንግል ማርያም ስም አለው። ሰሞኑም የእመቤታችንን ስለሰማ ጊዜ ወደ ልቦናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም ሰው መልሶ ስለ ድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጥተው። ውሃው ጉሮሮን እንኳን ሳያርስለት ጨረስክብኝ ብሎ ነጥቆ ሄደ። በሌላ ቦታ አንድ ገበሬ አግኝቶ ሊበላ ሲል በላዔ ሰብእ ነው የምትባላት አንተ ነህ ባለው ጊዜ ለከስ አመሌን ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክት ጽልመት መጥቶ ሊወስ ወስዷት፣ እመቤታችን ልጄ በማይታበል ቃልህ ይህችን ነፍስ ማርልኝ አለችው። ጌታችንም ሰባት ነፍስ ያጠፋች ፈጣሪዋን የካደ ሰው ይማራለን? አላት። እመቤታችንም በስሜ የተጠማውን ውሃ አጠጥቶ የለምን ብላ ሆንን ወይም በላዔ ሰብእን አስምረዋለች፣ ድህነት አሰጥቶ ነፍሱንም መላእክተ ብርሃን መጥቶ ወደ ቤነት አስገብተዋታል። ሁለተኛው ተአምር ደግሞ ከብሮ ከኖረ በኋላ ለድህነት በተጋለጠ አንድ እመና ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግንቶ ያጣ አንድ ሰው ነበር። እግዚአብሔር አምላክ መቼም አግንቶ ከማጣት ያድናችሁ፣ ሁላችንም ያድናን። ታዲያ ከዕለታት አንድ ቀን ከብሬ በኖሩበት አገር ተዋርጃ ኖር ብሎ ጓዘን ጠቅልሎ ከአገር ወጥቶ ሲሄድ ሰይጣን መንገድ ያዘውና ሰው መስሎ ድንጋዩን በመታት ወርቅ አስመስሎ ሥላሴን ጻድቃንን ሰማዕታትን መላእክትን ካደልኝ እና ይህን ወርቅ እሰጥሃለሁ አለው። ሁሉንም ካደለትና ወርቁን ተቀብሎ ዞር ሲል፣ ምእመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካደልኝ አለው። ሰውየው እርሷንስ አልክድም ሲለው፣ በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዱ ሲሉ፣ መላእክተ ብርሃንም አብረው ቀረቡ። እመቤታችንም ጌታችንን የጀሌችን ነፍስ ማርልኝ አለችው። እርሱም እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከው ቃል ይታበላልን? አለችው። በዚህ ጊዜ እምር የልሻለሁ አላት። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳን አደረግሁ ባለው መሰረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህን መካከል ከላይ በተአምራቱ እንደተመለከት ነው አንዱ ለመቤታችን የሰጠው የአማላጅነት ኪዳን ነው። ማማለድ ማለት ስለ ሌላው ምስል ላይ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር ይቅርታ ማሰጠት ማለት ነው። በዚህ መሰረት እግዚአብሔር ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረችን መቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ሥልጣን ሳሊ ለነ ቅድስት ቅድስት ቅድስት ሆይ ለምንልን እያሉ ለሚለመኗት ሁሉ ከእግዚአብሔር እየማለደችና እየለመነች ምዕረትን እንደምታሰጥ ቀናውና የተመሰገነውን ሃይማኖቱን የምንከተል መሆኑን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን የበለጠ ለእግዚአብሔር ቅርብናትና በእግዚአብሔር ዘንድ ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን ደግሞ አንድም ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ሚስጢር አበሳሪ ሆኗ ሉቃስ አንድ አሥራ ዘጠኝ። አስቴር የንጉሡ አርጤክስ ሚስት በመሆኗ በወገኖቿ ቦጎኖጃ የታወቸውን ወጀውን የሞት አዋጅ አስለውጣለች። መጽሐፈ አስቴር። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህን ኃጢአታቸውን ይቅርበላቸው ያለ እኔን በጻፍ ከመጽሐፍ እባክል ደምስሰኒ በማለት ለእስራኤላውያን ምህረትን አሰጥቷል ዘጸአት ሠላሳ ሁለት ስለዚህ የቅድስት ድንግል ማርያም አሟላጅነትም እንደ ፀሐይ የበራ ሐቅ ነው ይህን እውነት ቅዱስ ያሬድ ሲመሰክር ለሕዝብች ለወገኖችሽ የኃጢአት ይቅርታን ታሰጽ ዘንድ ዘላለማዊ ሕይወትን ለሚውፅ ሁሉ መሸጋገሪያ ድልድይ ትሆን ዘንድ

ባጠፋን ነበር ብለዋል። አባ ሕርያቆስን በቅዳሴው ጥፋትን አይደለ ይቅርታን አሳስቢ፣ መዓትን አይደለ ምሕረትን አሳስቢ፣ ለጻድቃን አይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተጻፉት አሳስቢ ሲሉ ይማጸኗታል። ቅዳሴ ማርያም ቁጥር መቶ ሃያ ስለዚህ ዘወትር ስርዓተ ቅዳሴያችን ድህነትን የምንለምንሽ ክብረን የተመላሽ ቅድስት ሆይ ደስ ይበልሽ። ሁልጊዜ ድንግል የምትሆኝ አምላክን የወለድሽልን የክርስቶስ እናት ወይ ኃጢአታችን ያስተሰርይልን ዘንድ ወለድሽልን ወደ ልጅሽ ወደ ወዳጅሽ ወደ ወደ ላይ ጸሎታችን አሳርግልን በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽ ልን ንጽሕት ወይ ደስ ይበልሽ! ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችን የሚያስተሰርይልን ዘንድ ወደ ጌታችን ለመኝልን በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ የኃጢአታችን ስሬት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ! የባሕርያችን መመኪያ ሆይ ደስ ይበልሽ! አምላካችን አማኑኤልን የወለድሽ ሆይ ደስ ይበልሽ! በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነች ታስቤን ዘንድ እንለምንሻለን። ለነፍሳችን ይቅርታን ታደርግልን ዘንድ ኃጢአታችን የሚያስተሰርይልን ዘንድ በማለት በእመቤታችን እንማጸናታለን። አጠቃላይ ኪዳን ከመረጥኳቸው ጋር ቃል ኪዳን አደረገው በማለት በነብዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው፣ ነቢያት፣ ጻድቃን፣ ቅዱሳን ሰማዕታት ጋር ቃል ኪዳን እንደሚገባ ተናግሯል። መዝሙር 88 ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት የእግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ነግሮናል። ቅዱስ ዳዊት ነኪር ነገሩ በእንቲአኪ ሀገር እግዚአብሔር እግዚአብሔር ከተማ ስለ ስለአንቺ የተነገረው ነገር ድንቅ ነው መዝሙር ሰማንያ ስድስት በማለት እንደተነገረው እግዚአብሔር አምላካችን መቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ቅዱሳን ቃል ኪዳን ሁሉ ልዩ ነው። ይህም እንደምን ነበር ቢሉ ለአምላክ እናትነት የተመረጠች ልዩናት እናት በመሆኗ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደች በኋላ ምንጊዜም ድንግል በመሆኗ በሁለቱም ወገን በሀሳብም በገቢርም ድንግል በመሆኗ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ አለ የኢድን ዘንድ የደህነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ ሀሳቦችን ትተን እንደ በላዔ ሰብእ በቃል ኪዳን ተጠቅመን ንስሐ ገብተን ቅዱስ ስጋውን ክቡር ደቡን ተቀብለን የስሙን ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት የእመቤታችንም አማላጅነት የቅዱሳን ተራዳኢነት አይለየን። አሜን።